ጤና ይስጥልኝ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያ አቤት ነጥቦች ና ሴቶችን የማብቃትና ሕጋዊ ከለላ እንዲያገኙ ማድረግ የሁሉም የህብረተሰብ ክፍል ግዴታ እንደሆነ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ሴቶችን የማብቃትና ሕጋዊ ከለላ እንዲያገኙ ማድረግ የሁሉም የህብረተሰብ ክፍል ግዴታ እንደሆነ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ጠቅላይ ሚኒስትሩ በቀጣይ በመካከለኛ ዕድሜ የሚገኙ ሴቶች ላይ በስፋት መስራት እንደሚገባ ተናግረዋል። የዓለም አቀፍ የሴቶች ቀን በጠቅላይ ሚኒስትር ጽሕፈት ቤት በተለያዩ ዝግጅቶች ዛሬ ተከብሯል። ኮሰን ብርሃኑ ተጨማሪ አለው። አለም አቀፍ የሴቶች ቀን ሴቶች ለስኬቶቻቸው ከማንነት ከዘር ከቋንቋ ከባህል ከኢኮኖሚና ፖለቲካዊ ክፍፍል ውጭ እውቅና ሊሰጣቸው ይገባል በሚል ነበር በሃያኛው ክፍለ ዘመን መባቻ በሰሜን አሜሪካ ና በመላ አውሮፓ በሴት ሰራተኞች እንቅስቃሴ ተጀመረው ይህም ሴቶች ከፖለቲካውና ምጣኔ ሀብት ምህዳር ተጠቃሚ ሊሆኑ የሚያስችላቸውን እንቅስቃሴዎች እንዲሁም የፆታ እኩልነትን መሰረት ባደረገ መልኩ አለም አቀፋዊ ይዘት እንዲኖረው ማድረግ አስችሏል እንደ አውሮፓውያኑ አቆጣጠር በ1909 መከበር የጀመረው የሴቶች ቀን በኢትዮጵያም በተለያዩ ስነ ስርዓቶች እየተከበረ ይገኛል። በጠቅላይ ሚኒስትር ጽህፈት ቤትም በዓሉ በደማቅ ስነ ስርዓት ተከብሯል። በዓሉን ምክንያት በማድረግ ከሁሉም ክልሎችና ከተማ አስተዳደሮች የተወከሉ ሴቶችና ከፍተኛ የስራ ኃላፊዎች በተገኙበት ተወካዮቹ ሊስተካከሉ ሊሻሻሉ ይገባል ያሏቸውን ጥያቄዎች አንስተዋል። በመካከለኛ እድሜ የሚገኙ ሴቶች በተለይም ማወራዎች ቤተሰባቸው ለብቻቸው የሚያስተዳድሩ እንደ መሆናቸው መጠን ከድህነት ወለል በታች ይገኛሉ። ስለዚህ ከሚመዘገበው ካለ የሀገራችን ልማት ተጠቃሚነት ይሆኑ ዘንድ እንደ መንግስት ምን የታሰበ ነገር አለ? በዚህ ዙሪያ ያለ ጉድለት በሂደት መቅረፍ ያለብን መሆኑን እናምናለን። ምናልባትም ከዛሬ ጀምሮ ባለ ጊዜ ውስጥ ሁላችንም ይህን የናንተን ጥያቄ መሠረት አድርገን የእማወራ ሴቶችን ጉዳይ እንዴት አድርገን ልዩ ትኩረት በመስጠት መደገፍ እንዳለብን በእቅድ አካተን የምንሄድበት ሁኔታ እናመቻቻለን። ከሐሰት ምስክር ጋር ተያይዞ ሴቷ መሬቷን የምትቀማበት መንገድ አለ። አቅመ ደካማ ሴቶች መሬታቸውን አከራይተው በሚጠቀሙበት ሰዓት ተጨማሪ ደብተር በጉልበታም ወንዶች እየወጣ መሬቷን የእሷን መሬት በሌላ ደብተር ላይ ተመዝግቦ እሷ መሬት አልባ ሆና የምታለቅስበት መንገድ ይታያል። እንደ ክልላችን በመሬት ዙሪያ የሚፈጸም ግፍ፣ በመሬት ዙሪያ የሚፈጸም በደል የጸጥታ መዋቅሮችም ከላይ እስከታች ይሄ በሚፈጸምባቸው ቦታዎች ላይ ከፍርድ ቤቶች ጀምሮ፣ ከአቃቤ ሕግ ጀምሮ በመረቡ ውስጥ ይገኛሉ። ስለዚህ ከቀበሌ ጀምሮ እስከ ፍርድ እስከሚሰጥበት ድረስ ጊዜ የተሳሰረ ነው የተሳሰረ በመሆኑም በመሀል ለመበጠስ ሳይቻል ፍርድ ይሰጣል። እንዲህ አይነት ነገር እንዳይፈጸም ማድረግ ይገባናል። የሃይማኖት አባቶች፣ የአገር ሽማግሌዎች፣ ወጣቶች፣ ሴቶች ራሳችሁ በተደራጀ መንገድ በመታገል እና በማጋለጥ እንዲህ አይነት ነገር እንዳይፈጸም የሚያደርግ ህዝባዊ ንቅናቄ በመፍጠር መግታት ያስፈልገናል። በተለያዩ በኦሮሚያ ዞኖች አካባቢ፣ በድንበር አካባቢ ብዙ ችግር አለ። ይሄ ደግሞ የመጀመሪያው ተጠቂ ህጻናትና ሴቶች ናቸው። ይሄንን በአጭሩ እንዲቀጭና እንዲቆም ምን ታስበዋል? በሽታው ያለው በህዝቦች መካከል ስላይደለ መፍትሄውም ያለው ህዝቦችን አንድ ላይ በማስተሳሰር ይሄን እኩይ ተግባር የሚፈጽሙ የጸጥታ ኃይሎችንም ሆነ አመራሮችን አደብ እንዲገዙ ማስደረግ ላይ ነው ያጋጩት አመራሮቹ እንደሆኑ በግልጽ ታውቋል። ስለዚህ የተጣሩ እና የተለዩ አመራሮች አሉ። እነዚህን ህጋዊ እርምጃ በመውሰድ እና ህዝቦቹ ተቀራርበው ይሄን ሁኔታ ራሳቸው እንደሚፈቱት እርግጠኛ ሆነን መናገር ይቻላል። የሆነ ሆኖ የሁለቱ ክልል መንግስታት በጋራ እየሰሩን ያሉት የፌዴራል መንግስትም በተመሳሳይ መንገድ በቅርብ ድጋፍ እያደረገን ያለው ሂደቱን መፍታት ይቻላል። ሴቶችን በብዛትና በጥራት ያሳተፈ ኢኮኖሚ፣ ማህበራዊና ፖለቲካዊ ምህዳርን ለመፍጠር ለለውጥ ዝግጁና ቆራጥ መሆን እንደሚገባም በውይይቱ ተገልጿል። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሴቶች ኢኮኖሚያዊ ተጠቃሚነት እንዲጎለብት የቁጠባ ባህላቸውን የማሳደጉ ስራ በትኩረት ይሰራል ብለዋል። ደረጀ ጥላሁን ተጨማሪ አለው። ለሴቶች እኩልነት የተደረገው ትግልና ውጤት የሚዘከርበት ዓለም አቀፉ የሴቶች ቀን በኢትዮጵያ ለ41ኛ ጊዜ በጠቅላይ ሚኒስትር ጽህፈት ቤት በተከበረበት ወቅት ባለፉት ሶስት ወራት የተሻለ የቆጠቡ ሴቶች እውቅና አግኝተዋል። የኢፌድሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ቁጠባ ለሁሉ ነገር መሰረት ነው ብለዋል። በተለይም ደግሞ የሴቶችን የኢኮኖሚ ተጠቃሚነት ለማጎልበት የቁጠባ ባህል ተጠናክሎ ሊቀጥል ይገባል ብለዋል። ጠቅላይ ሚኒስትሩም ባለፉት አንድ ወር ብቻ 25 ቢሊየን መቆጠብ ከቻላችሁ በሚቀጥለው ዓመት ሙሉ ይሄን ቁጠባ አጠናክራችሁ ብትቀጥሉ እኛ የመደብናት አስር ቢሊዮን ለወጣቶቹ ምንም ማለት አይደለችም ማለት ነው። በዚህ ፍጥነት ከቀጠላችሁ ምናልባት ሀያ ሰላሳ ቢሊዮን ሴቶች ብቻ ሊቆጥቡ እንደሚችሉ ምልክት ነው። ይሄ ሲሆን ደግሞ የኢኮኖሚ ተጠቃሚነታችሁ በጣም በጣም የሰፋ ይሆናል። ለዚህ ነው ዛሬ የመረጣችሁት አጀንዳ የአጀንዳዎች ሁሉ ቁልፍ ነው። የኢኮኖሚ ተጠቃሚነትን ለማጎልበት ወሳኝ ነው። ስለዚህ ይሄ የቁጠባ ባህል ተጠናክሮ ከቀጠለ መንግስት ደግሞ በፋንዶች አማካኝነት ከሚሰጠው ጋራ ተደምሮ የሴቶችን የስራና የብልጽግና መስመር በከፍተኛ ደረጃ ያሳድጋል የሚል እምነት አለኝ። መንግስት ባለፉት ሁለት አስርት ዓመታት ለሴቶች በፈጠረው ምቹ የልማት ፖሊሲና ስትራቴጂ የሴቶቹ ለንተና የተሳትፎ ከጊዜ ወደ ጊዜ እያደገ መምጣቱን የተናገሩት ደግሞ የሴቶችና ሕጻናት ጉዳይ ሚኒስትሯ ወይዘሮ ደሚቱ ሀምቢሳ ናቸው። ሚኒስትሯ ሴቶች በተፈጠረላቸው ምቹ የኢኮኖሚ ሁኔታ በመጠቀም የቁጠባ ባላቸው እያደገ መምጣቱን ተናግረዋል። ከግለሰብ ጀምሮ የሚደረግ ቁጠባ የራስን ሕይወት ከመለወጥና የቤተሰብን ኑሮ ከማሻሻል በዘለለ ትልቁን አገራዊ ኢኮኖሚ በጠንካራ መሰረት ላይ ለማኖር ጉልህ አስተዋጽኦ የሚያበረክት በመሆኑ የህብረተሰቡ ግማሽ አካልና ስትራቴጂክ የልማት ኃይል የሆኑ ሴቶችን የቁጠባ ባህል ማጠናከርና ማስቀጠል አስፈላጊነቱ የሚያጣይቅ አይደለም። የዘንድሮ ዓለም አቀፉ የሴቶች ቀን የሴቶች የቁጠባ ባህል ማደግ ለህዳሴያችን መሰረት ነው በሚል መሪ ቃል ነው የተከበረው። ለታላቁ የኢትዮጵያ ህዳሴ የኤሌክትሪክ ኃይል ማመንጫ ግድብ ግንባታ እስካሁን በተደረገው የገንዘብ አስተዋጽኦም ሴቶች 2.7 ቢሊየን ብር በመቆጠብ ለግድቡ አስተዋጽኦ አበርክተዋል። በህዝብ ተወካዮች ምክር ቤትም ሆነ በሌሎች መንግስታዊ መዋቅሮች የሴቶች የአመራር ተሳትፎ እያደገ ቢመጣም ለውጡ ተጠናክሮ መቀጠል እንዳለበት ተገለጸ። የሞገስ ተጨማሪ አለው። የሩዋንዳ የታችኛው ምክር ቤት 64 በመቶ የሚሆነው መቀመጫ የተያዘው በሴቶች ነው። ይህም ሀገሪቱን በርካታ ሴቶች በምክር ቤት በማሳተፍ በዓለም ቀዳሚ ሀገር ያደርጋታል። በሩዋንዳ የህዝብን ተጠቃሚነት ለማሳደግ የሚያስችሉ የቤተሰብና የህፃናት ህጎች እንዲወጡና እንዲተገበሩ የሴቶች ቁጥር መብዛት አስተዋጽኦ ከፍ ያለ እንደነበረ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ሪፖርት አመልክቷል። በኢትዮጵያም ቢሆን ከ1987 እስከ 2007 ዓ ም በተደረጉት ሀገራዊ ምርጫዎች የሴቶች ተሳትፎ እያደገ መጥቷል። በ1987 ዓ ም በህዝብ ተወካዮች ምክር ቤት ካለው 547 መቀመጫ የሴቶች ቁጥር 13 ነበር። በ2007 ዓ ም በተደረገው ሀገራዊ ምርጫ ቁጥሩ ከ35 በመቶ በላይ በማደግ በምክር ቤቱ 212 የሁለት መቀመጫዎች በሴቶች ተይዘዋል። በየምርጫው ዘመኑ አሁን ትልቅ ለውጥ አለው። በተለይ አራተኛ ዙር ደግሞ የበለጠ ከሶስተኛ ዙር እንዳይጸድቅ የታገደ አዋጅ አለ። ሴቶቹ ተከራክረው በአደረጃጀታቸው በየምርጫ ዘመኑ ተመርጠው የሚመጡ ሴቶች ሰምተው አዳምጠው እጃ ሳይሆኑ የሚታገሉና ለሀገሪቱ እድገትም ሴቶች አስተዋጽኦ እንዳላቸው አሳይቶ የሚሄዱ ናቸው። ይሁን እንጂ አሁንም ቢሆን የሴቶችን ተሳትፎ በሚገባ አለማደጉ ይታመናል። አሁን በቅርብ ጊዜ ባደረግነው ጥናት 2007 ላይ ያደረግነው ላይ የሚያሳየን ውጤት ወይም የጥናቱ ግኝት ያሳየን ሶስት ጉዳዮችን ነው። የመጀመሪያው ለሴቶች አመራር ሰጭነት ላይ እንዲመጡ ሴቶች ውሳኔ ሰጭነት ላይ እንዲመጡ እምነት ያለመጣል እና በአመለካከትም ሴቶች ይህን ቦታ በብቃት ይወጡታል ይችሉታል ብሎ ያለማመንና በየደረጃው ያለው አካል ወደ ሴቶችን ወደ ውሳኔ ሰጭነት ላይ በስፋት ያለማምጣት ችግር እንዳለ ያመጣ ነው ጥናት ያሳያል። ሁለተኛው ራሳቸው ሴቶችም ይህን ቦታ በብቃት እወጠዋለሁ እመራዋለሁ ብሎ ያለመቀበል ራሳቸውን አሳንሶ የማየት ችግር እንዳለ ጥናቱ ያሳይቶናል። በሶስተኛ ደረጃ ደግሞ ሴክተሮች በራሳቸው አቅደው ሴቶችን ወደ ውሳኔ ሰጭነት ለማምጣት አቅደው ያለመንቀሳቀስና በየሴክተሩ ነው እንግዲህ ሴቶች ወደ ውሳኔ ሰጭነት ማምጣት የሚችሉት በአንድ አካባቢ ሳይሆን በየሴክተሩ ነው። ከመታገል አኳያ አመለካከትን ከመቀየር አኳያ ተጠቃሚ ከማድረግ አኳያ መመልከት ያለብን፣ ደግሞ አርሶ አደሯ ድሃዋ ሴት እስከሆነ ድረስ አሁንም ሙሉ በሙሉ ተጠቃሚነትና ተሳታፊነት ውጤታማ አረጋግጧል ብዬ አላስቀምጥም። የሚቀረን ነገር አለ፣ መንግስትም ያውቃል የሚቀር ነገር አለ። ስለዚህ ተደራጅተን መፍታት የሚገባን እኛም ሴቶች በአመለካከት መለወጥ አለብን። እኛ ተለውጠን ደግሞ የተመቻቸልን ምቹ ሁኔታ ተጠቅመን ደግሞ ሴቶች ተጠቃሚ ተሳታፊ ማድረግ አለብን። አመራር የሆንን አመራር ያልሆን በሁለተኛው እድገትና ትራንስፎርሜሽን እቅድ ዘመን ሀምሳ በመቶ የሚሆነ የውሳኔ ሰጪነት ቦታ በሴቶች እንዲያስታቅደዋል። ይሁን እንጂ ሴቶችን ጠንካራ ውሳኔ ሰጪ ከማድረግ አኳያ የተሰሩ ስራዎች በቂ አይደሉም። ከሴቶች ቀን ዜናዎች ውጪ ስናልፍ በደቡብ ኦሞ ዞን ተጨማሪ 50 ሺህ ሰዎች ለአስቸኳይ ምግብ እርዳታ ተጋልጠዋል። አስተያየታቸው ለኢቢሲ ሰጡ የዞኑ አርብቶ አደሮች እየተደረገላቸው ያለው የምግብ ድጋፍ በቂ አይደለም ብለዋል። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ለኢቢሲ በሰጡት ምላሽ እርዳታው በአፋጣኝ ለተጎጂዎች ይሰጣል ብለዋል። ሪፖርተራችን ታምራየ እንድማገኝ ድርቁ ጉዳት በደረሰባቸው ወረዳዎች ተዘዋውሮ ያዘጋጀውን ዘገባ ሀብታሙ ድረስ ያቀርበዋል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ደቡብ ኦሞዞን በሚገኙ ማሊ ሐመርና በና ጸማይ ወረዳዎች ከ26 ዓ.ም የበልግ ዝናብ በኋላ በአካባቢው መደበኛ ዝናብ አልዘነበም። በዚህም ሳቢያ በወረዳዎቹ ባለፉት ሦስት ወራት በተከሰተው ድርቅ 128 ሺህ ሰዎች ለአስቸኳይ የምግብ እርዳታ የተዳረጉ ሲሆን አሁን ደግሞ ተጨማሪ 50 ሺህ ሰዎች እርዳታ ያስፈልጋቸዋል ነው የተባለው። በዞኑ በና ፀማይ ወረዳ ነዋሪ የሆኑት አርብቶ አደሮችም ድርቁ በእንስሳቶቻቸው ሕይወት ላይ ጉዳት ማድረሱን የተናገሩት ዋው ይህ የምትጠቀመው ከዛ ተራራ ደጋ ላይ ነው። ከዛ ደጋ ላይ ነው። ከዛ ደጋ ከጠዋት ሄደን ማታ እዚህ ታድራለ። ቀን እዚህ ትውላለ። ማታ እዚህ ታድራለ። ዋ ታገኘም የተደከማቸው ከፍት ከዛ መንገድ ላይ ሄደው ሞቶ እዚህ ይቀራል። በጣም ችግር ነው። በጣም ክብደት አሉ። ና ወንካዶን ዋኪኔ ወሆኖ ናዋ ከዚህ በፊት አልፎ አልፎ ድርቅ ይከሰት ነበር። አሁን የተከሰተው ድርቅ ግን ረዥም ወራትን በማስቆጠሩ ለከብቶቻችን የሚሆን መኖና ውሃ በማጣታችን ከብቶቻችን እየሞቱብን ነው። ድርቁ ያስከተለብን ሰፊ ጉዳት ነው። ዝናብ ባለመዝነቡም ግራር ቅጠል ነበር እየቆረጥን የምንመግባቸው። ከአሁን አሁን ሞቱ እያልን አይናቸውን እያየን ነው በበና ፀማይ ወረዳ ለድርቁ ተጋላጭ ከሆኑ 62000 ሰዎች መካከልም እስካሁን ድጋፉን ያገኙት 32000 ያህል ናቸው። ድጋፉን እያገኙ ያሉ አርብቶ አደሮችም ቢሆኑ ድርቁን ለመቋቋም በመንግስት እየተደረገላቸው ያለው ድጋፍ በቂ አለመሆኑን ይጠቅሳሉ። እርዳታማ ይህ ግን ይሰጣል። አንድ ቤተሰብ አስር ወይ አንድ ቤተሰብ ስድስት መሆን አላደል ከዛ ከአንድ ቅምጣ የምትወስደው በቂ አይደለም። የተሰጠን እርዳታ በቂ አይደለም። የተወሰነ ስንዴና አልሚ ምግብ ብቻ ነው የደረሰን። ይህም ደግሞ ብዙ ቤተሰብ ላለን አባወራዎች ሊበቀን አልቻለም። በአገር አቀፍ ደረጃ አምስት ነጥብ ስድስት ሚሊየን ዜጎች የዕለት ደራሽ እርዳታ እንደሚያስፈልጋቸው የጠቀሱት የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ በድርቁ ለተጎዱ አርብቶ አደሮች ምላሽ ይሰጣል ብለዋል። ችግር ለባሰባቸው፣ ችግር ለጎላባቸው ቤተሰብ ነው ስንሰጥ የነበረው ከዛ በኋላ ግን በአሁኑ ሰዓት ሙሉ ለሙሉ ነው ይሄዳለው እርዳታው። ለዚህ አሁንም የተጫነ ያለበት ሁኔታ አለ። ስለዚህ አንዱ በግምገማ ወቅት መያዝ የሚገባቸው ቤተሰብ አባላት ያልተያዙ፣ በቅርብ ክትትል ተይዞ የነበሩና ወደ እርዳታው መረብ ያልገቡ መኖራቸው። እነዚህ ናቸው እንግዲህ እንደ ምክንያት ሊጠቀሱ የሚችሉቱ። ነገር ግን በፌዴራል ደረጃ ስንወስድ ለሁሉም አምስት ነጥብ ስድስት ለሚሆን ዜጎቻችን እርዳታ ማቅረብ የሚያስችል የምግብም ሆነ ምግብ ነክ ያልሆነ አቅም አለን። ለዚህ ክልሉ ባመጣው በወረዳ ደረጃ ነው የሚሰራው። ለዚህ ያንዳንዱ ወረዳ ያስፈልገዋል የሚባል እርዳታ መጠን ከመጣ በፌደራል መንግስት ፈጥኖ ለመላክ አቅሙም አለ ዝግጁነቱም አለ። አስቸኳይ ስለሆነ ቀንም ሆነ ማታ በመስራት በፈጠነ ሁኔታ እንዲቀርብ ይደረጋል። ለዚህ ከመስሪያ ቤታችን አኳያ የሚያስቀመጥ ነው ሰባ ሁለት ሰዓት ነው እርዳታ ለማድረስ ለዚህ ከሰባ ሁለት ሰዓት ቀድመን እናደርሳለን የሚል ሁኔታ ነው ያለው። የውሃ እጥረቱን ለመፍታት በአካባቢው ውሃ በቦቴ የማድረስ ስራ ተጠናክሮ እንደሚቀጥልም ኮሚሽነር ምትኩ ተናግረዋል። ዞኑ ላይ ወደ 13 የውሃ ማመላሻ ቦቴ የተሰማርተው የሰሩ ያሉት በነጸማ ወረዳ ላይ ለብቻ ሶስት ቦቴዎች አሉ። እነዚህ የመጠጧ የሚያቀርቡ ናቸው። ከዛ ባሻገር ደግሞ ኩሬዎች እና ዋና ዋና ወንዞች የሚባሉትን በመቀልበስ ለእንስሳት የመጠጧ አቅርቦትም አለ። ስለዚህ መደረግ የሚገባው ምንድነው? ከድርቁ ጥንካሬ ጋር ተያይዞ የውሃ አቅርቦቱ የሚያጥር ከሆነ በርካታ ቦታዎችን የማሰማሪያ ስራና ለእንስሳት ሀብቱም አማራጭ ውሃ መገኛ ምንጮች መፈለግ ይግድ ይላል። ካለፉት ሁለት ሳምንታት ወዲህ በአካባቢው መጠነኛ ዝናብ መዝነብ የጀመረ ሲሆን ይህን ተከትሎ በአካባቢው ሊከሰት ለሚችለው የወባ ወረርሽኝና ለተከሰተው የአባ ሰንጋ በሽታ አፋጣኝ ምላሽ እንዲሰጥ አርብቶ አደሮቹ ጠይቀዋል። ድርቅ በተከሰተባቸው አካባቢዎች መንግስት የምግብ መኖ አቅርቦት በአስተማማኝ ሁኔታ እንዲደርስ እየተሰራ መሆኑን ምክትል ጠቅላይ ሚኒስትር ደመቀ መኮንን ገልጸዋል። ዘገባው የኢዜአ ነው። ፋሲካ እያለ ታቀርበዋለች። ድርቅ በተከሰተባቸው በተለይም በኦሮሚያ ቦረና፣ በባሌና ጉጂ ዞኖች ቆላማ አካባቢዎች፣ በሶማሌና በደቡብ ክልል የተለያዩ አካባቢዎች የደረሰው ጉዳት ከባድ መሆኑን መረጃዎች ያመለክታሉ። ለዚህም መንግስት ድርቁ በተከሰተባቸው በደቡብና ደቡብ ምስራቅ አካባቢዎች የምግብ ምግብ ነክና መኖ አቅርቦት ላይ በትኩረት እየተሰራ መሆኑ ተገልጿል። የሰው ህይወት የመታደግ የእንስሳቱን ጉዳት የመቀነስና የእንስሳት ሀብትን ጠብቆ በመዝለቅ በቀጣይ ሊደርስ የሚችለውን ጉዳት ለመቀነስ እንዲቻል የተቀመጠው አቅጣጫ ተግባራዊ እየተደረገ መሆኑን ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ገልጸዋል። አንደኛ ውሃ ለሰውም ለእንስሳትም፣ ሁለተኛ የእንስሳት መኖ አቅርቦት፣ ሶስተኛ የሰውም የእንስሳትም የጤና እንክብካቤና ያንን የመታደግ ስራ ነው ከፍተኛ ትኩረት የሚጠይቀው። ያን ለማድረግ እንደ መንግስት ለነዚህ ዜጎች የሚያስፈልግ የእህል አቅርቦት ባስተማማኝ ሁኔታ በአገር ቤት ያለንን ቆጥረን አስቀምጠን በየወቅቱ ተደራሽ እንዲሆን ለማድረግ በሳካ ሁኔታ እየተሰራ ነው። በሁለተኛ ደረጃ ምግብ ነክ ያልሆኑ አቅርቦቶች፣ የተመጣጣ ምግብ ለህጻናትም እንደዚሁ እየቀረበ ነው ያለው። የዘንድሮ የድጋፍ ፍላጎት አዲስ ካጋጠመው ድርቅና ካለፈው አመት ከመጣው የእርዳታ ፈላጊ ህብረተሰብ ጋር የተዳመረ በመሆኑ ይህን ተከትሎ ያጋጠመውን ችግር ለመፍታት መረባረብ ያስፈልጋልም ተብሏል። የሚያስፈልገውን ሀብት የመመደብና በወቅቱ ተደራሽ የማድረግ ስራ እየተከናወነ መሆኑን ምክትል ጠቅላይ ሚኒስትሩ ተናግረዋል። በውሃ ደረጃ ህብረተሰቡን ውሃ ወዳለበት አካባቢ የማስጠጋትና ጊዜያዊ ሰፈሮች፣ ጊዜያዊ ቦታዎች፣ ጊዜያዊ የማሰባሰብ ስራ በተሰራበት እዚው አካባቢ ማለት ነው። በተደረገበት ቦታ ላይ ደግሞ የጤና አገልግሎት ለመስጠት ተንቀሳቃሽ ክሊኒኮች፣ ተንቀሳቃሽ ትምህርት ቤቶችንም እንደዚሁ በማደራጀት እየተሰራ ያለ ስራ ነው። ከመኖ አቅርቦት አኳያ በእነዚህ አካባቢዎች በአንድ በኩል የራሳቸው ከዚህ በፊት ራንች ያላቸው ፓርኮች አካባቢ ያለ ለመኖ የሚሆን ሳርን አዘጋጅቶ ወደዛ የማቅረብ ሁለተኛ ምንም አማራጭ የሌላቸውን ከዚህ ከ ከሱሉልታ ከሰሜን ሸዋ ጀምሮ ከተለያዩ አካባቢዎች መኖ ሳር እየታጨደ ከሺህ ኪሎ ሜትር በላይ ቦታው እየደረሰ እንስሳቱን ለመታደግ ነው ጥረት እየተደረገ ያለው። ከዚህ በፊት የተዘጋጁ የውሃ ጉድጓዶችን በጥልቀት በመቆፈርና ና የተለያዩ አማራጮችን በመጠቀም የእንስሳቱን ህይወት ለመታደግ እየተሰራ መሆኑን አቶ ደመቀ ተናግረዋል። ለቀጣይ ርቢ የሚሆኑትን መርጦ የመኖ አቅርቦት ማቅረብና የተለያዩ የማዳኛ አቅጣጫዎችን መከተል ለቀጣይ ርቢ የማይሆኑትን ደግሞ ወደ ገበያ የማቅረብና የተለያዩ አማራጮችን ተከትሎ ህይወታቸው ሳይ ሳያመልጥ ለኢኮኖሚ ጠቀሜታ እንዲሆኑ ለማድረግ የሚያስችል ስራ ነው እየተሰራ ያለው መንግስት የሚያደርገውን ድጋፍ ተጠቃሚዎች ዘንድ በወቅቱ ለማድረስ የሚያስችል ክትትልና ይህንንም ሊያረጋግጥ የሚችል ስርአት መዘርጋቱ ተገልጿል ዘንድሮ በአጠቃላይ እርዳታ የሚሹ ዜጎች ቁጥር 5.6 ሚሊዮን በላይ ሲሆን ባለፈው አመት ለድርቅ አደጋ የተጋለጡ ከ10 ሚሊዮን በላይ ዜጎች በራስ አቅም መታደግ ተችሏልም ተብሏል